እሺ ካልሽ እየደረስኩ ስለሆነ ብዙም አልቆይም እሺ ቤቴ ምን ልትሰሪ መጣሽ? እባክሽን፣ እባክሽ አንድ የተረጋጊና፣ ስሚኝ እኮ። ምኑ ልስማሽ ለአንቺ? ስለዚህ ቤት መታሰሪ ነው ወይስ እህቴና ፍቅረኝ ለእኔ ሲሉ መሰቃየታቸውን ልስማሽ? አውቃለሁ። ለእኔ ብለሽ ብዙ መስዋዕትነት ከፍለሻል። ግን እባክሽን፣ አንድ የተረጋጊና ቁጭ ብለን እናውራ። ቆይ፣ ቤቴ እንዴት አወቅሽው? እየተከታተልሽ ነበር? አዎ። ባለቤቴ ተስፋዬ አንቺ ያለሽበት ቦታ አግኝቶት አንድ ነገር እንዳያደርግሽ ፈርቼ ነው። ስለ እሱ እንድናወራ ነው እባክሽ። እሺ አሁንስ ምን እንዳደርግልሽ ነው የምትፈልጊው? ምንም እንድታደርግልኝ አልፈልግም። ታዲያ ለምን ቤት የመጣሽ? ትዝ ይልሻል? ያኔ ባለቤቴ አደጋውን አድርሶብሽ ሄደ ጊዜ እንዴት አፈላልጌ እንዳገኘውሽና ህይወት ታሪኬን ስነግርሽ እንዴት እንዳዘንሽልኝ ትዝ ይለኛል። እኔ በቻልኩት ሁሉ እንደረዳሽ ቃል ገብቼልሽ ነበር። የበፊት በፊት ባሌን ለማትረፍ የሱን ወንጀል መያዝ ነበረብኝ። እኔ መራመድ እየቻልኩኝ እንዳልዳንኩኝ ሰው ሆኜ የነበረው እኮ ያንቺን ፍቅር ለመታደግ ነበር። እኔ ከበፊት ፍቅረኛ ጋር ፍቅራችን እንዳንቀጥል ያደረገኝ ይሄ ሰውዬ ነው። እና ባክሽን አንቺ ላይ ላደረገው ነገር ይቀጣ ከኛ የሚወት ይውጣ ብለሽ አልቅሰሽ ስትለምኝ እሺ ያልኩሽ ለፍቅራችሁ ብዬ እንጂ ለኔ ምንም ፈይዶልኝ አልነበረም። አውቃለሁ። ይቅር ባይ ልብ ስላልሽ፣ ይቅር ስላልሽ ለእኔም ቅጣት ከፈጣሪ ነው። አትቅጭው፣ ምናልባት አንችና ፍቅረኛሽ ከላይ ስላልተፈቀደ ነው ያልቀጠላችሁትም ብለሽኝ፣ እኔ ግን እንቢ ብዬሽ የማትፈልጊው ነገር ውስጥ ከትቼሻለሁ። መክተት ብቻ አይደለም ዘፍቀሽኛል። ለአንቺ ፍቅር ብዬ እህቴና ፍቅረኛ መሰቃየታቸው አንድ ቀን አማረር ያለቅ ግን እባክሽ ከዚህ በኋላ ከህይወት ይውጭልኝ አምላክ ይቅር ይበለኝ ቃሌን አንስቻለሁ ከዚህ በኋላ ምንም አረዳሽ ለምን የውሸት ኃጢአቴ እህቴ ይርቃኛለች እና ደግሞ ፍቅረኝም እየተቀየረብኝ ነው ለሁለቱም እውነቱን ነግሬ ይቅርታ ጠይቂያቸው በተረይ እኔ እነሱን መካስ አለብኝ እንደዛ አይሆንም? ብዙ ነገር ይበላሻል ለምንድን ነው ማይ ሆነው ቆይ ምንድን ነው የሚበላሸው እህትሽና ልጄ ፍቅረኛሞች ሆነዋል ይህንን እናወቀች ማለት ስለ እኔ ስራ ማወቀች ማለት ነው። ያንቺ ልጅና እህቴ የተገናኝተው ነው ደግሞ ፍቅረኛ የሆኑት። በበፊት ፍቅረኛ ምክንያት እህትሽ ወጥመድ ውስጥ ገብታለች፣ ግን እኔ የሚያወቅኩት ሁሉም ነገር ካለቀ በኋላ ነው። የምን ወጥመድ ውስጥ ነው የገባችው? እህትሽ ባሌ ልትበቀለው እኔ ቤት ሰራተኛ ሆና ገብታለች። ምን? እንዴት ሆኖ የበፊት ፍቅረኛሽ ያ ሁሉ ገንዘብ የሰጣት እሱን እንድትገልለት ነው። መግደል ሳይሆን እንደ ሰላይ ነገር ነው ያደረጋት ብሩን ግን በራሷ ጥረት ነበር ባለቤቴን አስፈራርታ ያገኘችው። ወይኔ ሄቴ፣ ለእኔ ለካዲዋ ስትምን ውስጥ ነው የገባሹ። ፕሮሰሱን ከመጀመሯን በፊት እውነቱን መናገር አለብን። ለሚመጣው ነገር ክፉን ቢሆን መጥፎ ተዘጋጅ። ለሰራ ነው ስራ። መቀጣትም ካለብን እንቀጣለን። ፕሮሰሱን አትጀምርም። እኔ መሆኔን ሳታ ገንዘቡን ተቀብያታለሁ። ተፈጥሮ ነው። እንደዚህ አስቻኩለሽ የፈለግሽ ብዙ ነገር ምን ምን? ከበፊቱ የበለጠ ከፍ ብዬ መምጣት ነው የምፈልገው? አልገባኝም። ምን አልገባኝም አለው። እስከ ዛሬ ድረስ ከነበርኩበት ከፍ ብዬ ነው መምጣት የምፈልገው። አንተ ደግሞ የሆነ ነገር እንድታደርግልኝ ይፈልጋለሁ? እሺ እኔ ምን ላደርግልሽ? የህያብ ፍቅረኛ ማን እንደሆነና የት እንደሚኖር አጣራልኝ። የምን ፍቅረኛ ነው የምታወሪው ስለ ህያ ፍቅረኛ ነው። ቆያ፣ አንቺ ፍቅረኛ እንዳላት በምን አወቅሽ? እራሷ ነግራኝ ነው። እሷ እኮ ዘድንግልን የፈለገችው እኮ ህይወቷን ቀይራ ከፍቅረኛ ጋር ደስተኛ ሆና ለመኖር ነው። ተሳስተሻል። ህያ ፍቅረኛ የሚባል የላት፣ ዋሽታሻለች። ምን፣ እንዴት አወካ? አንተ ይህን ለማወቅ የግድ ጠንቋይ መሆን የለብኝም። ፍቅረኛ ቢኖራት የቤት ሰራተኛ ሆና የምትገባ ይመስልሻል? በዛ ላይ ልጅቷ ህይወቷን ለመቀየር ከፈለገች ከዘድንግል የተሻሉ ብዙ ሰዎች አሉ፣ እዛ ትሄድ ነበር። እርግጠኛ ነህ ግን ፍቅረኛ የላትም ታስታውሻለሽ ለአንቺ የምማረው ሸፍነት ነው ብላሽ ለዘድንግል ግን ሌላ ነው የነገረችው አሁንም ልክ እንደዛው ዋሽታሻለች እቺ ውሻ ቆይ ፍቅረኛ ቢኖራት ምን ልታደርጊ ነበር ለዘድንግል ሁሉንም ነገር ነግሬ አለያያቸው ነበራ አሁን ሌላ እቅድ ማውጣት አለብኝ በዘድንግል ጉዳይ ከሆነ ተስፋ ቁረጪ አሁን የጦፈ ፍቅር ውስጥ ናቸው እንዴት አወቅ ፍቅራቸውን ይፋ አውጡት እንዴ ማለት ይቻላል አሁን ምንም ነገር ብታደርግ አትለያያቸው አንተ የሁላ ነገር ሲፈጠር ለምንድን ነው ዝም ያልከኝ? ለምንድን ነው ያልነገርከኝ? ብነቅርሽ ምንም የምትለውጪው ነገር የለም ነው ማለት። አንተም ፍቅራቸውን እየደገፍክ ነው እንዴ? አንዳንዴ መቀየር በማቻቸው ነገር ላይ መታገል ጉልበት መጨረስ ነው። ስለዚህ ብትያቸው ነው የሚሻለው። ፍቃዱ፣ አንተን በደንብ አድርጌ ነው ማጥክ። በሆነ ጉዳይ ከእሷ ጋር ተስማምተሃል ማለት ነው። ምን ኖሯት ከእሷ ጋር ልስማማ እችላለሁ? ለማንኛውም ሂድ፣ አንድ ስራ አለኝ። ሂድ። እሽው፣ ፍቃዱ፣ አንተን ለማስለቀስ እኮ የምታፈቅራትን ሴት ብቻ ማግኘት በቂ ነው። ሄሎ፣ ሊያ አ ወይ ሮዳስ እባላለሁ፣ አግኝቼሽ ስለ ስራ ጉዳይ ላውራሽ እሺ ስለምን ልታወሪ ይፈልገች ነበረ ስለ ክለብሽ እና አብሮ ስለመስራት ጥሩ እንደዛ ከሆነ አሁን የሆነው ቦታ እየሄድኩ ነው ስጨርስ ልደውልልሽ እሺ እንገናኛለን እሺ እሺ ይቅርታ ቀን እስኪደርስ ቀን እየቆጠሩ መጠበቅ ያሰለቻል። እንዳንቺ አይነት ትሁት መልካም ልጅን ማስከፋትና ለእኔ ብለሽ የዋልሽውን ውለታ አስቤ ነው ዛሬ የመጣሁት። ምን አስበሽ ይመስለኛል ደስተኛ ያደርግሻል። ምንድን ነው አጎጓሽኝ? ምን አስብኩ መሰለሽ ለህክምና ብለሽ ለተወሰነ ጊዜ ራቅ ወዳለ ቦታ ትሄጂና ስትመለሺ ደግሞ ድነሽ እንደመጣሽ እናስመስላለን። መቼም እህትሽና ፍቅረኛሽ መዳንሽን ነው የሚፈልጉት አይደል? ያው ይህንን ቀጥታ ከምትነግሪያቸው ይሄ የሚሻል ስለመሰለኝ ነው። ሀሳቡ ጥሩ ነው፣ ግን አንቺ ወዳልሽበት ቦታ ለመሄድ ምንም ገንዘብ የለኝ። እሱማ ይኔ ግዴታ ነው፣ እኔ ሰጥሻለሁ። ከልብሽ ነው? አዎ ከልቤ ነው። በጣም አመሰግናለሁ። ግን ደግሞ አብሬሽ ሊሄድ ማለታቸው አይቀርም። ያኔ ደግሞ አለመታመሜን ያውቁብኛል። እሱም አለ ለካ። ታዲያ ምን እናርግ? እሱን ከህክምና ሰው ውጭ መሄድ እንደማይችልና እኔ ነርስሽ ሆኜ እንደሚሄድ ለቼክአፕ ስት መጪ ለዶክተርሽ እንነግረዋለን። እሱ ይነግራቸዋል። በዛውም የምንሄድበትን ሀገር ስንወስን ጊዜውን እነግራቸዋለን። ጥሩ ሀሳብ ነው። በቃ በዚህ ከተስማማን እኔ አሁን ልሄድ። መቼም አንችን የመሰለች ልጅ ስላስከፋው የኃጢአት የተባባሪም ስላደረግኩሽ ይቅርበኝ። እኔም ሳላቅ የሚያስከፋ ቃል ተናግሬ ከሆነ ይቅርበኝ። ከምንሄድበት ከተመለስም በኋላ ግን ህያብን ከዛ ቤት ታስወጫታለሽ። እሺ ካልት በይኔ። ልሂድ ቆይልሽ። ተመልሽ ተመልሽ ወንድሜ እንደዚህ የምትጫወችበት፣ ምን አይነት ክፉ ሰው ነሽ? ክፉ አይደለሁም፣ ላስረዳሽ። ክፉማ ክፉ ነሽ፣ በጣም ክፉ ነሽ። አንቺን ለማሳከም ከላይ ከታች ለሚሮጥ ሰው ላይ የጨከሽ ክፉ ጨካኝ ሰው ነሽ። ቆይ ለክ፣ ምን የሚበድልሽ ነው? ሳታም ታም ታስቃዩ የነበረው ቆይ፣ ላስረዳሽ። በእኛ መሀል ያለው ምን አውቀሽ ታስረጂ? ቆይ ግን አንቺ ለክ፣ ከገንዘብ ላይ እንዴት አድርገሽ ሸውዳቸው ብለሽ ነው? እንደዛ ከሆነ ብራቮ፣ ጀግና፣ ተሳክቶልሻል። እንኳን ደስ ያለሽ። እባክሽ ሊያ፣ እንደዚያ አትበይኝ አንቺ እንኳን ለመረዳት ሞክሪ ሰሚኛለሽ። አሁን ልብ ብለሽ አድምጪ፣ ነገ ዛሬ ሳቲ ከዚህ ቤትም ከወንድሜ ህይወትም ለአንዴና ለመጨረሻ ጊዜ ትወጫለሽ። ሰማሽኝ? እኔ ቢኒን አጥቼ መኖር አልችልም። እባክሽ ሊ ያለ አስረ ቆይ፣ ምንድነው ምታስረጅኝ? መቼም አምላክ መሀሪ ነው። አሁን ማረኝ ብለሽ አትዋሽኝም አለ። እስካሁን የዋሸሁበትን ምክንያት ስሚና ትፈርጃለሽ። ቆይ ሊያባክ መቼም አልሰማሽ። ከዚህ በኋላ ቢኒያ የሚባል ሰው በህይወትሽ ውስጥ የለም። እርሹ። በቃ አበቃ፣ አለቀ። በቃ እርሹ። ይህ ሁ የተፈጠረው መኔት እባክሽን ተረጋጊ። ነበርሽ ባንቺ፣ ግን ትልቅ ሰው አይደለሽ። እንዴት ወሸቷ ተባባሪ ትሆኛለሽ? ኤልሻ ዳይን ከኔ በላይ የምታቂያት ይመስለኛል። አይደለም ልቷሽ የሚዋሽቱን እንኳን ለምን ብላ የምትከራከር ልጅ ናት። እባክሽን ተረጋጊና እውነቱን ልንገርሽ፣ ይሄ ሁሉ የኔ ጥፋት ነው። ማለት ቆያንች ማነሽ? ህይወት እባላለሁ። ባለቤት ነው አደጋውን ያደረሰባት። በእርግጥ መንቀሳቀስ አትችልም ነበር። እዛ የምትታከምበት ሆስፒታል በግል ሐኪም ቀጥሬላት ላት ነው እንድትድን ያደረኳት። ያንን ሳደርግ ግን አንድ ነገር እንድታደርግልኝ ያሳመኛት ነው። እባክሽን ተረጋጊና ቁጭ ብለን እናወራ እሺ አጅሪት ደግሞ ደህና ጠፍተሽ ነበር ከየት ነው ባክሽ ምን አገባሽ አሁን ዞር በይልኝ ወይ መግባት አትችይ ቤት ማንም ሰው የለም? እና የሚመጣውን እንግዳ ግቡ ውጡ ምትይው አንቺ ማን ስለሆንሽ ነው የወደፊት የልጃቸው ሚስት ስለሆንኩ ነው እሱን እንኳ መቼም አታስቢው እኔ በህይወት እያለሁ መቼም አይሆንም እሺ ምን ልታደርጊ ጊዜው ሲደርስ አሳይሻለሁ አሁን ዞር በይልኝ ይግባበት አማረኛ ስሚም እንዴ እዚህ ቤት ማንም እንደፈለገ የሚወጣበትና የሚገባበት አይደለም አሁን ዞር ወይ ከበራችን ላይ ይኸውልሽ ማድረግ የማልፈልገው ነገር እንዳደርግ አታስገድጅኝ። እሺ ምን ልታደርጊ ነው? እባክሽ ዞር በይልኝ። እሺ አሁን ልግባበት። ሁሌ ትዝቻለሽ፣ አንድም ቀን ግን የምትዝችውን ነገር አድርገሽ አታቂም። ለምትናገሪው ንግግር እንኳን እስኪ መጀመሪያ ሐምነሽ ተገኝ። ከዛ እኔ መታሽ ታዋርኛለሽ። ዞር በይ አሁን ከዚህ እና ታሪኩ ይሄ ነው። ልሻለሁ በጣም ነው የሚገርመው። ግን ቆይ ባልሽ ምን አይነት ጨካኝ ሰው ነው? አረ አይባልም፣ ሊያይ ይባላል፣ በደንብ ይባላል። ልጅ እኮ የማታፈቅረውን ሴት ከባሉ አፋቶ ያገባ፣ ታዲያ ይህ ጭካኔ አይደለም? የሰው ልጅ ያለ ምክንያት እንደዚህ ጨካኝ ሊሆን አይችልም። ምናልባት ጨካኝ የሆነበት የራሱ ምክንያት ይኖረዋል። በሉ ሁሉንም ነገር ተውት። ይልቁን እናንተ ከእኔ ህይወት መማር ካለባችሁ ተማሩ። እኔ ልሂድ እናንተ ተጫውቱ። ወዴት ነው የምትሄጂው? ቡና አላፍላለሽ እንጂ። ሌላ ጊዜ ይሆንልኝ። እናንተ ተጫውቱ። ቻው። ሰላም ሆኑ። እሺ፣ እሺ። ግል ይቅርታ አድርጋሽልኛል አይደል? ታዲያ ለጥቅምሽ ብለሽ ሳይሆን ለሰው ህይወት ያደረግሽው ነገር ስለሆነ እንደውም እኮ መመስገን ያለብሽ። አመሰግናለሁ። እኔ እምልሽ ዛሬ ወንድሜን እኮ አገኘዋለሁ ብዬ ነበር የመጣሁት። ወንድምሽ ቢዚ ነው። በዛ ላይ ከበፊቱ በጣም ተቀይሮብኛል። ምን አባቱ ነው የሚቀያየረው? እኔ እንጃ ሰለቸውት መሰለኝ። በእርግጥ በሱም መፍረድ አይቻልም። ግን የሆነ ያየሁት ነገር አለ። በጣም እየፈራው ነው። ቢኒን የሚያሳጣኝ የሚያሳጣኝ እየመሰለኝ ነው። እንዴ? ቆይን ያል ምን አይተሽበት ነው? እንዲህ ነው ብዬ ስለማልነግርሽ ስለማፈቅረውና ስለምቀናው። ግን ቀረብበኝና ስሜቱን በደንብ ይሁ ቆይን፣ ያል ምን ሆናችሁ ነው የሚውልበት ስለሚያደክመ ይሁን ስለሰለቸውት፣ እንደ ድሮ አይደለም። ፍቅሩ ቀንሶብኛል። ብቻ አንቺ እህቱ ስለሆንሽ ለእኔም ለሱም ሳደግፊ፣ ቀረብ ብለሽ ስሜቱን ጠይቅ። እሺ ጠይቋለሁ። ይሄ ቤት እየታመሰ እስከመቼ ነው እንደዚህ የምንቆየው? ለምን አንድ ዘላቂ መፍትሄ አትፈልግም? ብለን ብለን እኮ መፍትሄ አጣን። ምን መፍትሄ ይኖራል? ለምን ይሄን ቤት አንለቀውም? አፓርታማ ላይ ለምን አንገባም? እሱ እኔም አስቤው ነበረ፣ ግን ቤቱ ይጠበና ይጠበና ጠቡን ሰላም ብናገኝ አይሻልም? እንግዲህ፣ ፈቃዱ፣ ይሄንን ነገር አንተ ጨርስ። ተከራዮቹ አስወጣቸውና ቤቱ ባዶ አድርጎ እሺ አለቃ ሁሉንም ነገር የሚያስታውቀው ምን አዲስ ነገር አለ? ኤልሻ ዳይና ወርቻት ነው የመጣሁት። ለዶክተሯ ከቼክ አፕ በፊት ውጪ ሄዳ የሚያሳክማት ሰው እንደተገኘና አብራት የምትሄድም ነርሳለች ብለህ ታወራዋለህ። እሺ ከዛስ? ከዛ ማ ነርሷ ነኝ ብዬ አብሬያት ሄዳለሁ። ህያብ ነርሷ ማን ነች ብላ መጠየቁ አይቀርም። ደግሞ ህያብ ነርስ እንደሆነች ደርሼባታለሁ። ታዲያ ሁሉም ነርስ ይሄዳል እንዴ? ደግሞ ሆስፒታሉ የፈቀደው ነርስ ብቻ ነው የምትሄደው ማለት ነው። እሷ ሊሰናበቱ ሲመጡ ብታይሽስ? ታዲያ እንዳታየኝ የማድረግ ስራ እኮ ያንተ ነው። የምልህ ቦታ ይዛ ትመጣለ። እሺ። ግን የት ሀገር ልትሄዱ ነው? ያልኩህን ብቻ አድርግ እሺ። ተስፋዬ እና ገረመው ጋር ምን አዲስ ነገር አለ ተስፋዬ? ሮዳስ እንድገላት ታዝዞኝ ነበረ። ምን እና ልትገላት ነው? ለገረመውስ ነገርከው? አዎ ነግሬዋለሁ። ለምን ነገርከው? ተስፋዬን እንዲገለው አንቺ ስላለች ተስፋዬና ዘድንግልን አይነካቸውም። እኔ የነገርኩት መፍትሄ እንዲያመጣ ነው። ታዲያ መፍትሄ አመጣ? አላመጣም ታዲያ ምን ልታደርግ ነው? ፋይሉን በምልክለት፣ ስልክ ደውዬ ይህንን ሀሳብ እንዲተ አስፈራርቸዋለሁ። ስለዚህ እሱም እሷን መግደሉን ትቶታል። ከዚህ በኋላ ምንም ነገር ሲፈጠር መጀመሪያ እንድታሳውቀኝ ይፈልጋለሁ። ከዚህ በላይ አብረን መታየት የለብንም። ለዶክተሩ የምታስገባለትን ብር አሁን እሺ እሺ፣ ሮዳስ ስላገኙሽ ደስ ብሎኛል። አመሰግናለሁ። እኔም ስላገኙሽ በጣም ደስ ብሎኛል። እኔ ኮሮዳስ ነኝ ስትል ይላሱ መስሎ የነበረ ለካዝነኛው የማስታወቂያ ባለሙያ ናት የቀጠረችኝ። አመሰግናለሁ ድጋሚ። ያው መቼም የክለብን ስራ ታውቂዋለሽ፣ እየመሸ ስለሆን ቶሎ ወደ ጉዳያችን ንግባ። አብረን እንሰራለን ስላልሽኝ፣ ስራ እናውራ። አንቺን ለማግኘት ብዬ የተጠቀምኩት ዘዴ ነው እንጂ አብረን እንኳ ምንም የምንሰራው ስራ የለም። እንዴ ታዲያ ለምን ልታገኝ ፈለግሽ? ስላንቺ ሰማሁና ላገኝሽ ፈለግኩ። ምን ነው፣ ጓደኛሞች ብንሆን ችግር አለ? አረ በጭራሽ። ግን ስለ እኔ ማን ነገረሽ? የበፊት ፍቅረኛሽ ፍቃዱ። አሀ ለእሱ ጉዳይ ነው የመጣሹ? እኔ የምለው ቆይ ከእሱ ጋር ግን እንዴት ተዋወቃችሁ? በአንድ በስራ አጋጣሚ ተዋወቅንና ያው ጓደኛሞች ሆንን። ጓደኛ ስቲ ጓደኛ ማቾች ወይስ ፍቅረኛ? አይ ኖርማል ጓደኛሞች። ታዲያ ሽምግልና ነው የመጣሹ? እንደዛ ነገር ይኸውልሽ ሊያ፣ ፍቃዱ በጣም ነው የሚያፈቅርሽ። እሱ ጋር ያለውን ምክንያት ነግሮኝ በጣም ነው ያዘንኩት። ምን አገባሽ ካላልሽን ደግሞ አንቺ ጋር ያለውን ምክንያት ብትነግርኝ በጣም ደስ ይለኛል። ይኸውልሽ ናርዶስ፣ እኔም ጋር እሱም ጋር ያለው ምክንያት አንድ ነው። አንድ እንኳን አይመስለኝም። የሆነ ያላግባባችሁ ሀሳብ አለ። እሱ ጋር ያለውን ነግሮኛል። አንቺ ጋር ያለውንም ደግሞ ብትነግርኝ በጣም ደስ ይለኛል። ይኸውልሽ ሮዳስ፣ እኔና ፍቃዱ ልክ እንደሌላ ፍቅረኛ ማቾች ተጣልተን ሳይሆን ተለያይተን ነው። አምሹር እሱም የነገረሽ ነገር ይሄን ነው የሚሆነው ይሄን ካላለሽ ግን ዋሽቶሻል ማለት ነው። ይልቅ እኔ አንቺ ነን ጠየቅል። እሺ ሮዳስ ማለት ያቶ ገረመው ልጅ ነሽ? አዎ፣ አባቴን ታውቂዋለሽ እንዴ? በአንዳንድ ጉዳዮች ምክንያት ተገናኝተን ነበረ ይመስለኛል። ወሬያችንን ጨርሰናል። እኔም ትንሽ ስለምቸኮል ኩልልት። መልካም ጊዜ እሺ። እራት ላቅርብ። በቃኝ፣ ቅርቡ ሰዓት ነው የበላሁት። ዛሬ ከነጋዝ ቤት ውስጥ ምንም ነገር ስትበይ አላየሁሽም፣ ብትበይ ደስ ይለኝ ነበር። ውሎዬ ውጭ ስለነበረ እዛ ስለበላሁ። እሺ፣ በቃኝ ካልሽ አላስገድድሽም፣ ብትበይ ግን ጥሩ ነበር። ዛሬ ፊትሽ በጣም ፍክት ብሏል። ምን ተገኝቶ ነው? ኧረ ምንም አልተገኘም። እናትሽ ነኝ እንዳትደብቅኝ። ለመደበቅ ሳይሆን፣ ምንም የተገኘ ነገር ስለሌለ ነው። ተስፋዬ ዛሬ ስለማይመጣ በጊዜ ስራሽን ጨርሽና ቶሎ ተኝ፣ እሺ? በቃ እኔና አንች አንተጣጣም አይደል? ፈልጌው እኮ አይደለም፣ ህይወታችን አንድ አይነት ስለሆነ ነው። አንተም እኔም የምናፈቅራቸው ሰዎች እነሱ እንኳን ሊያፈቅሩን ይቀርና ዓይናችንን እንኳን ማየት አይፈልጉም። ዛሬ እንጂ ነገ ምን እንደሚፈጠር አናውቅም። ጥሩ ድል ያመጣል ብለን ስንት ነገር ነው ያጠፋነው። የግድ ጥሩ ድል ብቻ መምጣት አለበት። ታዲያ ለመከፋትና ለሀዘናችን ዛሬያችን አይበቃም። ማፍቀራችንን አስረስቶ ሌላ የልባችንን የሚሞላ ሰው ሊመጣልን ይችላል። በአንዱ ማልቀሴ ሳይበቃኝ ደሞ ደሞ ከሌላ ሰው ፍቅር ይዞ ድጋሚ ላልቅስ? ፍቅራችሁ እኩል ከሆነ ብታለቅሽም ቢያለቅስም ዞራችሁ ስለምትገናኙ እንዳንድ ትዝታ ቁጠሪ። የህያብና የዘድንግል ፍቅር በደንብ አስተምረዋል። እባክህ ቆይ። አንቺ ለምን አትተዪው? አንተ ለምን ሊያና ትተዋት? እሷ እንደ ዘድንግል ሌላ አፍቅራ ቢሆን ተዋት ነበር፣ ግን እሷ አፍቅራ ሳይሆን አኩርፋይ ነው። ኩርፊያው ሲያበቃ ወደ ነበርንበት እንመለሳለን። በጊዜ ሂደት አንተን ረስታ ሌላ ሰው አፍቅራ ለአንተ መናገር አስፈላጊ መስሎ ካልተሰማትስ? አንተ ቆይ ምንድን ነው የሚሰማክ? እሱ ይከብዳል። መክበድ ብቻ ሳይሆን ማመንም ያቅታል። መፈጠርህን ነው የምትጠላው። የቀለለው ነገር ሁላ ነው የሚከብድብክ። የማታውቀው አንተነትህን ነው ድንገት የምትተዋወቀው። የአንቺ ማፍቀር አንዳንዴ ግራ ያጋባኛል። አንዳንዴ የእውነት ከልብሽ ይመስለኛል፣ አንዳንዴ ደግሞ የእልህ ይመስለኛል። ለሚያየኝ ሰው ጠንካራና እልህኛ መስላለሁ እንጂ በጣም ደካማ አፍቃሪ ነው። እንደዛ ግን አትመስል። ሴት ልጅ የፈለገ ጠንካራና ኃይለኛ ብትመስልም የምታፈቅረው ሰው ፊት ላይ ግን ጥንካሬዋም ኃይለኝነቷም የለም። ወንድ ልጅም እኮ እንደዛ ነው። ቆይ ፍቅርን ይሄን ያልካወቅ ለምንድን ነው እኔ ማገዝ ያልፈለግከው? ፍቅር ስላወቅኩ ነው። አልገባኝም። በፍቅረኛሞች መካከል መግባት አልፈለግኩ ያው ነግበኔ ቤት ታዲያ የነገ በእኔው ላይ የሮዳ ስንባ አይደርስብህም ሮዲ ከዚህ ውጭ አግዘኝ ብትይ ምንም ነገር አግዝሻለሁ። ይህን ነገር ግን ተ ዛሬ ደግሞ ማንም የለም ደናዋል ሻይ አይቀድም። ይቅርታ በጣም ቤቱ እንደዚህ ጭር ብሎብኝ ሳይሆን እኮ የት ሄዱ ብዬሽ ነው ሰዎቹ ማማም →እማማም ገብታ ተኝታለች። ጋሼም አይመጡም ተብሏል። አሪፍ፣ እና ዛሬ በነፃነት ልናወራ ነው። ው አይመስለኝም። በጣም ድክም ብሎኛል። እኔ ደግሞ ማንም የለም ስ በነፃነት እናወራለን ብዬ ነበር። እንዴ እስከ ዛሬ ማንም ሳይኖር ነበር እንዴ የምናወራው? አባባሌ ሳንሳቀቅ እንዳልባችን እየተሳሳቅ እናወራለን ብዬ አስቤ ነበር። እሺ ይሁንል እና ቀንሽ እንዴት ነበር? ያው እንደተለመደው አንተ ጋስ ያው፣ አንቺን በመናፈቅ ግን ምን ዋጋ አለው? አውራሻለሁ ብዬ እየከነፍኩ በመጣም አልተሳካልኝ። በቃ አንተም ግባና እረፍት አድርግ፣ እኔም ስራ ልጨርስ እና ልተኛ። ደናደር እሺ ሄላው ቢኒ፣ አልቆየህም? አልቆየሁም እየመጣሁ ነው። እሺ ያደረስክ፣ ገና ወደ ሰፈር ልመጣ ነው። የት ነበርክ? ጥያቄው በኋላ አይደርስም። እሺ ስት መጣ እናወራለን። እጠብቅሃለሁ። ምናልባት ትናንት ሰው ሳጥቼ እንዳላስጠብቅሽ፣ አንቺ ተኝ። እየቀለድክ ነው። ከመቼ ጀምሮ ነው አንተ እሳት መጣን የምተኘው? እንዳላስጠብቅሽ ብዬሽ እኮ ነው። እንዲያውም ና፣ እንደዚህ ግዴሽ ያደረገህን ነገር እናወራበታለን። እመጣለሁ። መቼ? ስንደሆነ አልቅር አላኪ ምን እየሆነ ነው? የፍቅር ህይወታችን እንደዚህ መጠጥ ያለ ተቀናቃኝ ሰተት ብሎ ቢገባ ጥሩ ነበር። ነበር ነበር ከምትይ አሜን ይሆናት። የሚሆን ነገር እኮ ያስታውቃል። ፍቅር ደግሞ መቼም ያለ ችግር አይመጣም። ለዛኗ በዚህም በዛም ችግር የማያጣ አሁን ገና ሴትነትሽ እየወጣ መጣ። እንዴት ሳታውቂው በሳል ንግግሮችን እየተናገርሽ ነው። ታዲያ በሳል ንግግር ለመናገር ግዴታ ሴት መሆን ያስፈልጋል እንዴ? እሱም አይለብሽም፣ ግን አፍቃሪ ሴት ላይ የማይሆን እያየውብሽ ነው። ሰከርክ እንዴ? ምንድን ነው እሱ? መዘባረቅ ጀመርክ እኮ። ሰከርኩ እንዴ? እኔ ልውጣ። ለምን አብረን እንወጣ እንጂ። ወዴት ነው? አንተ ጋር ነው? ምን ነው? አታስገባኝ። ኧረ ግቢ ደግሞ። ዛሬ በጣም አምሮብሽ። እውነት ወደድከው? በጣም ዋና። ያንተ መውደድ ነው። ግን ደክሞኛል። እስቲ ያለ ነበር እንዴ? በማታ ምንድነው እንደዚህ ፏ ማለት? አይቶ መረዳት ላይ ብዙም አይደለም ማለት